ማኅበረሰቡና የጸጥታ መዋቅሩን በጋራ በማሳተፍ በዞኑ ዘላቂ ሰላም ለማምጣት እየሰራ መሆኑን የሰሜን ሸዋ ዞን አስተዳደር ገለጸ። በዞኑ አሁን ላይ ለተገኘው ሰላም የማህበረሰቡ አጋርነት የጎላ መሆኑን ተጠቁሟል። በዚህ ጉዳይ ዙሪያ ባልደረባችን በላይ ተስፋዬ ከዞኑ የሚመለከታቸው መምሪያ ኃላፊዎች ጋር ቆይታ አድርጓል። እንደሚከተለው ይቀርባል። ራስንና አካባቢን ሰላማዊ ለማድረግ ሲባል ማልዶ የሚነሳው ማኅበረሰብ በሰላም አውለህ መልሰኝ ሲል ከአምላኩ ጋር ይማጸናል። በብዙ መነሻ ምክንያቶች ደግሞ የሰላምና ጸጥታ ችግሮች ገዝፎ መምጣት በቀላሉ ወደ ነበረበት ለመመለስ ብዙ ጥረትን ሲጠይቅ ይስተዋላል። ከዚህ በፊት በስፋት የነበሩ የሰላምና ጸጥታ ችግሮችን ለመቀልበስ በተከናወነው ሥራ አሁን ላይ ለውጥ መምጣቱን የሰሜን ሸዋ ዞን ሰላምና ጸጥታ መምሪያ ኃላፊ ይደሰቱ ክፈተ ይገልጻሉ። በተለይ ዞኖችን አስተባባሪ አመራሮች ጠቅላላ የፖለቲከኛ ፖለቲካ አመራሩ የሰራው ስራ፣ የከፈለው መስዋዕትነት፣ የጸጥታ መዋቅሩ የከፈለው መስዋዕትነት አሁን ላለንበት ሰላም እንድንበቃ አድርጎናል ማለት ነው። ስለዚህ አሁን ያለንበት ዞኑ ሆነ ለመናገር ምንም ስራ መስራት የማይቻልበት ሁኔታ የልማት ስራ የቆመበት ሁኔታ የነበረበት ዞን ግን በተሰራው የክልል አመራሮች፣ የመከላከያ ከፍተኛ አመራሮች በተሰጠው ስምሪት አሁን ህብረተሰቡም ጭምር ለጥምር ጦሩ በጣም ከፍተኛ ድጋፍ እያደረገበት ሁኔታ የነበረ ሰላም ፈላጊ ማህበረሰብ በመኖሩም የተገኘውን ሰላም የማስቀጠል ተቋማትም በራሳቸውና በሚደረግላቸው ድጋፍና ክትትል የተሻለ እንቅስቃሴ ላይ ይገኛሉ ያሉት ደግሞ የሰሜን ሸዋ ዞን አስተዳደር ጽሕፈት ቤት ኃላፊ ግዛቸው ለገሰ ናቸው። ህዝባችን ሰላም የሚፈልግ ህዝብ ነው። ህዝባችን ሰርቶ መብላት ይፈልጋል። ሰላም መኖር ይፈልጋል። ጽኑ ስለሆነ ሰላም ስለሚፈልግ ከጊዜ ወደ ጊዜ እየተሻሻለ እየተሻሻለ መጥቷል። እንደ መንግስትም እንደ አካባቢያችን ተቋማትም ለምሳሌ የመንግስት ተቋማቶች ውይይቶችን እየተካሄዱ አሁን ሰው ሰላም የመፈለጉ ሁኔታ እጅግ እያበበ የመጣበት ሁኔታ ነው። ተቋማትም ቢሮውም ላይ ተረጋግቶ ስራዎችን ቆጥሮ በመስራት ውጤታማ እየሆነ ያለበት ሂደት ነው ያለው። ችግሮችን በሰላማዊ መንገድ ለመፍታት በመንግስት የቀረበው ጥሪ አሁንም ስለመኖሩ የገለጹት መምሪያ ኃላፊው፣ ማህበረሰቡም የድርሻውን እንዲያስቀጥል አሳስበዋል። አሁንም የሰላም አማራጭ በጣም በሩ ክፍት ስለሆነ በሰለጠነ መንገድ በዚህ አግባብ ጥያቄው እንደሚመለስ አውቆ በአግባቡ ሰላም እንዲሰፍን በዚህ አግባብ ከፍተኛ ስራ መስራት መቻል አለበት። ጫካ ያሉ ኃይሎች ይህን የሰላም አማራጭ እንዲጠቀሙበት ጭምር ነው ጥሪያችን የምናስታልፈው ማለት ነው። ይህ ሰላም በአግባቡ እንዲቀጥል ህብረተሰቡ አካባቢውን ተደራጅቶ መጠበቅ መቻል አለበት ማለት ነው ዋናው ጉዳይ ሰላም እንዲመጣ ህብረተሰቡ ደጀን መሆን መሻ ያለበት ማለት ነው። እየተገኘ ያለው ሰላምና መረጋጋት በንግግርና በውይይት መሆኑን የገለጹት አቶ ግዛቸው በነበረን ሴት ልክ ኃላፊነታችንን መወጣት አለብን ሲሉ ነው ያሳሰቡት። ይሄ ግን የመጣው ዝም ብሎ አይደለም። በውይይትና በንግግር ከጊዜ ወደ ጊዜ ሰዎች አላማውን እየተረዱ በመምጣት በርካታ ለውጦች መጥተዋል እና ሰላም ደግሞ የሚመነጨው ከግለሰብ ግለሰብ ጤናማ ሀሳብ ማሰብ አለበት የትኛ ይጎዳል፣ የትኛ ይጠቅማል የሚለውን ትልልቅ አባቶቻችን እኮ ነገሮች ሁሉ ያለፉት በጥበብ ነው። ስለዚህ ህብረተሰባችን ጥበበኛ ህብረተሰብ ስለሆነ ያንን የነበረንን ጥበብ ይዘን መወያየት መነጋገር፣ ከችግር እንድንወጣ ህብረተሰባችንም ለዚህ ዘብ መቆም አለበት። ሁላችንም ደግሞ አስተዋጽኦ ማድረግ አለብን። የተገኘውን ሰላምና መረጋጋት ቀጣይነት የማድረግ ኃላፊነት የሁሉም በመሆኑ የሰላምን አስፈላጊነት በሁሉ መረዳት እንደሚገባም ተመላክቷል።